እንግዲህ ተመልካቾች ይህን የመሰለ የሶፋ ጣልጣል የምትፈልጉ ሰዎች ካላችሁ በ0913 314221 የደውሎ የዘዞን በጣም ብዙ ጠቅለል ስለሆነ የገባልን ብዙ ሸጭ ያለው ነገር፣ ግን እንደዚህ ደግሞ ሶፋ ላይ ጣልጣል ተደርጎ አላየሁም ነበር። ለረከቦት፣ ለሲኒ ብዙ ሰው ይጠቀመዋል። አይን ነው መብታችሁ ነው። ስለዚህኛ ቤት ደግሞ ለፋሲካን በማስመልከት ከሶፋው ላይ ቤቢት ራሱን ልቅም ማድረግ ያንስቼ እንግዲህ ይሄን በመሰለ ሶፋችን ሌላ የተለየ ከለር የተለየ ውበት አጎ እንዲያጎናጽፍ አድርግ ያለው ማለት ነው። ያ ሶስት ማዕዘን ሶስት ማዕዘን አድርጌ ነው የቆረጥኩት። ለእንደዚህ አይነት ግሬስ ለሚባሉ ሶፋዎች በሶስት ማዕዘን ቢቆረጡ የበለጠ ያምራል ማለት ነው። ስለዚህ እንዲህ እያያችሁ መደወል ትችላላችሁ፣ ማናገር ትችላላችሁ። በጣም ነው የሚያምረው። አይ ጤና ይስጥልኝ፣ እንዴት ናቸው? ያው በበዓል እናት አባቴ ቤት በማሳመር እታወቃለሁ። ዘንድሮ ያው ምንም ነገር ብዙ ተጨማሪ ነገር አናደርግም። ባለው ላይ ግን ትንሽ ፍክት እንዴ፣ ከሱቄ ላይ የሶፋ ጣለጣል አምጥቻለሁ። እኔ ታውቃላችሁ ለሶፋ ጣለጣል እንደምሸጥ ፈሮ እና እስቲ እንቆራርጣለን። እንዴት እንደሚቆረጥ ማሳያችኋለሁ ማለት ነው። ለሶፋ እዩ እስቲ ይኸውላችሁ። ከዛ ምን ይደረጋ መሰላችሁ ይሄ እንዲተረጉትና ከዛ እንዴት መሰላችሁ ምን ይሄድበት መጀመሪያ እቺ እንዲተረጓትና ያው እንደምታዩት አራት ማዕዘን ነው። አንድ ሜትርን ብትገዙ አራት ማዕዘን ነው የሚመጣው ማለት ነው። አራት ማዕዘን ስለሚመጣ እናንተ ደግሞ እንዲታጥፉትና እንዲያጥፋችሁ እንዲት ትቆርጡታላችሁ በዚህ በኩል አግድም እንዲት ትቆርጣላችሁ ማለት ነው። ለምሳሌ በጣም አሳምረው ጣል ጣል ሳረገው እንዴት ቤቱን እንደሚያሳምረ አጠይቆኝ ወንድሞቼም ከአዲስ አበባ እየመጡ ስለሆነ ያ ደስ ይላቸዋል። እና ይህንን ስትገዙ ለማንኛው ቤት በምናምን እቀርጣለሁ ብላችሁ እንዳታስቡ፣ በጣም ነው የሚያስቸግረው። ምክንያቱም ይሄ የቆዳ ስታይል ስላለው በጣም ነው የምትቸገሩት። ስለዚህ እዛው የገዛችሁበት ቦታ ቢቆርጡላችሁ መልካም ነው። እሺ። ይሄን በዚህ ከቆረጥኩት በኋላ ይሄ እንደምታዩት ሶስት ማዕዘን አድርጌዋለሁ። ታየችሁና ይሄን ሶስት ማዕዘን እንደዚህ መደረግ ይችላል። ይሄ ተቆረጠለት ሆኖ በጣም የሚቦል ነው እንጂ አይቦልም። እሺ ይሄውላችሁ ያያችሁት ቤቢ ትራስ ለሶፋ ድሮ ቤቢ ትራስ ነበር ማሳመሪያው። እንደ ፋሽን ሆኖ ደግሞ ይሄ መጥቷል ማለት ነው።